አሰላም አሌይኩም ረህምቱላይ በረካቱ ድና፣ የተከበራቸው የቻናዴ ተከታታዮች እንዴናቸው? ዳና ናቸሁምን ይመስላችኋለ? ይሄ ቅቤ ነው። በመጀመሪያ እንዴናቸሁ? ዳናናቸሁ ሰላም ናቸው ወይ? ሼር ሰብስክራ በማድረግ አበረታቱኝ። ለምታበረታቱኝም አመሰግናሉላ፣ ይስጥልኝኔወድህቶች እና ይ የምታወት ቅቤ ነው ለአስራአምስት ቀን ያክል በተለያየ ቅመም ተለውሶ ተቀምጦ በአስራ አምስት ቀኑ ሊነጠር ነው። የአምስት ኪሎ ቅቤ ነው እና ህንከ ወጥና ከእንጀራ ከሩ ከሰላጣ ወጠን ወደ ቅቤ አነጣጠር ነው የምንሄደው። እንግዲህ የእኛ ሙያ እናሳያችኋለን። የሁላችሁ ሙያ የተለያየ ነው። ሶ የእኛን የሙያ ደግሞ ታውታላችሁ ማለት ነው። እነዚህ ጋር ቅመማ ለማንጠሪያ ማለት ነው። ይህ አሁን ኮሰረስረጭ አዝሙድ፣ ጥቁር አዝሙድ እና ኮረሪማ ነው። ተፈይቶ ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት አለ። እዚህ ጋር ደግሞ ቀሽር ነው፣ ግን የንትኔ ሻይ ማለት ነው። ዙሮ ዝንጅብል ነው። ስለዛ በፍሬሹ ዝንጅብል ተለውሶ አስራ አምስት ቀን ሆኖታል። ከገበያ በሚገዘው በሚጨቀጨቀው ማለት ነው። ይሄን ደግሞ አሁን ትንሽ ነው ጣል ምን ዝቃቅቢውን ግን ስናሸው ማለት ነው አብዝተነዋል። መስ ዝቃቅቢው አይደል እሱ ዝቃቅቢው እና ጭነት ደግሞ መጨረሻ ላይ ማ እናጠላዋለን። ባሊው የዛንት የቀለም ባሊ አይደለም ያ የወጥ ባሊ ትልቁ አለ። እኔ ነገስቻለሁ። የበርበሬ አሬራው ነው። እልም ብሎ የታችኛው እንትን ሲል እዩ። እንደምታውታሪ ነው። እንትን በለዋል እና እንደምታወት ተነጥሮ ይቺ ሁለት ሊትር ነው የምትይዘው በነገራችን ላይ፣ በዚህና በዚህ አድርገን የሆነ ምክንያቱም በጣም ትልቅ ነው እንደምታውት ነው። ይህን ሊሞላ ይችልምች ይላችሁ እንግዲህ መውለጃችን እየደረሰ ስለሆነ ባለን አቅም ማዘገጃጀት ነው አይደለም። ይሄ ይቺ ራሱ በቂ ናት። ያኒ ሰው እንደ ቤቱ ነው የሚያድረው ማለት ነው። ካለ ግን በርከት ማለት ይችላል። ካላለ በዘይትም ይበላል፣ ምንም ችግር የለም። ግዴታ ቅቤ፣ ግዴታ ማር፣ ግዴታ ምናምን አይደለም። ካላለ ባለው ነገር ተብቃቅቶ መኖር ነው። እና ሽታው ልነግራችሁ አልችልም በእውነት። እና ወዶች ሲረጋ ይሄንን ነው የሚመስለው። እንደዚህ ነው የሚሆነው። ያው መሻላህ መሻላህ መሻላህ በጤና በአፍያ ይለቅ እና እስኪ ትንሽ ቀመስ ስናድርጋት በግንፎ ማለት ነው ቴስቷን ወይም ጣዕሟን እና ግንፏችን እችን ትመስላለይ እንዴት ናት? ቴስቷን ደግሞ ጣዕሟን አጣጥም እንነግራችኋለን። የቅቤያችን ውጤት ይሄ ነው እንግዲህ። እና ውዶችዬ። አልሐምዲላ ገንፋችንን በልተን አጣጥመንም በጣም ቆንጆ ነው ቅቤው ስንበላ። እና ሌላኛው ዝግጅት ደግሞ እህል ነው እንግዲህ እንደምታውስ ማለት ነው። ይሄ ኑግ ነው ገና አልተበጠረ ምናምን ፀሐይም ተው መጀመሪያ ተብሎ ብላ ነው እናት። እዚህ ጋር ደግሞ አጃለ አጃለ እዚህ ጋር ደግሞ ምንም እንዲመስ በቆሎ፣ ባቄላ፣ ዘንጋዲያ፣ ማሽላ ዘንጋዲያ የሚባለው ይሄ ቀያዩ ነው። ምሽም ታውቃላችሁ። ያስ ነጩ ደግሞ ማሽላ ነው። ይሄ ትንሽ ነው፣ ጣል ጣል የተደረገበት ባቄላ ይደረጋል። እኔ እኔ አላቅም ለወጥ ብቻ ይመስለኝ ነበር። ከዛ በቆሎ ነው ምጥን እንዲሆን ነው አሉ። ይሄ ደግሞ ከረመዳን እንትን የተረፈ ነው። ቀረው ከሾርባ ማን የተከካው ግብስ ያው ስላልተበላሽ አጥበን ምናምን አሰጣ ነው። ምንም አይሆንም። እና ይሄ ደግሞ እንትን ነው ጥቁርጤፍ ጥቁርጤፍ ይሄ ጥቁርጤፍ ነው። ይሄ ደግሞ እንትን ነው እንደሚባለው የሾርባው ሩዝ ያት የሾርባ ሩዝ ነው። ዙሩ የሚግቡ ሳይሆን የሾርባው ምክንያቱም በጣም ድቅቅ ያለ ነው። እዚህ ጋር ደግሞ ታልባ አለ ተልባ ብርጭቆ ሰባ አምስት ብር አልተወደድማ፣ አልተወደድም፣ በእውነት አልተወደድም። ይሄ ንጉ ደግሞ ብርጭቆ አምሳ ብር ነው። እንደውም ጊዜው ስላልደረሰ ነው እንጂ ይረክሳል አሉ። ከዚህ በላይ ማለት ነው እንግዲህ ከጥቅምት ከህዳር ይወቃል ምናምን፣ ሲወቃ ይረክሳል ምናምን ተብሏል። እና አልሐምዱላህ ኑሮ ውድ አይደለም የኔ ቆንጆ፣ አጃው ብቻ ሁለት ሃምሳ ነው ኪሎ ማለት ነው። ይሄ በቆሎ ምኑ ዘንጋዴው ምኑ የቤት ነው፣ ጥቁር ጤፉም የቤት ነው። ሌላ ምንም የሚገዛ ነገር የለም። የቀረው አሁን ገብስ ቁርሽትና እና ስንዴ ነው። እሱን ደግሞ ጣል እናስፈትግ ሂደን መብራት ጠፍቶ እዛ ቁጭ አድርገን ወተናል። እና ከዚህ ካሳየኋችሁ እህል ውስጥ የጎደለ ነገር ካለ የወለዳችሁ ልጆች ማለት ነው የጎደለ ነገር አለ ይህን ብታረጊው ለሰውነትሽ ጥሩ ነው ይጠግናል የምትሉት ነገር ካለ የቀረ ኮሜንት ላይ ጻፍ ጻፍ አድርጎ አቅም ካለ ይገዛል አቅም ከሌለ ደግሞ ስንዴም ብቻ በቂ ነው እሺ እኔ ውድ እህቶች የሚያጨናንቅ ነገር የለም ህይወት አያጨናንቅም ኑሮ ምናምን ውድ ነው ምናምን አያጨናንቅም ሰው ባለው ነው ካለ ይሄ ሁላ ይዘጋጃል ከሌለ ደግሞ በቁርስትም በስንዴም በማሽን መታረስ ይቻላል ይህንን ሁሉ አንድ ወላድ ስለበላች አትጠገን ማለት ተጠገኝ ካላላም ማለት ነው። ስላልበላችም እንዲሁ ፉቅፎቅ ስላላይ ማለት አይደለም ያለ ጸጋ ነው እሱ። እና እንደዚህ እያዘጋጀ ነው እንግዲህ፣ አዘጋጅተው ቁጭ ማድረግ ጥሩ ነው፣ አስቀድሞ ማስቀመጡ ጥሩ ነው በሚለው ነው እና አብሽሩ፣ በርቱ ወንድም እህቶች፣ ጠንክሩ ቪዲዮን ላይክ ሼር፣ ሰብስክራይብ የሚያደርጋል ያላደረጋችሁ ሰብስክራይብ አድርጉት፣ ጥሩ ጥሩ ኮሜንት ጻፉ እና ይሄን ይመስላል የዛሬው ቪዲዮ በሌላ ቪዲዮ እስከምንገናኝ፣ ወሰላም ዓለይኩም ወራህመቱላሂ ወበረካቱ